እርቃኑን ነው የቆመልን ርስቱን ነው የጻፈልን፣ ሲሰደብ ሲገረፍ አላፈረብንም። ጉልበቱ ሲሰበር ተሸክሞት ያለው የእኛን መስቀል ነበር። ኃይል የለውም አሉት፣ ኃይል የለውም አሉት። የሞኝ ሰው ልቡ ሞኝ ቃል ያወጣል። አልገባንም እንጂ ከዚህ በላይ ኃይል ከወዴት ይመጣል? ያማረ ልብስ የለው ደሞኑ አልቀሚሶ የወርቅ ካባ የለው እርቃኑ ነውሱ የቸነከሮ ዓላማው ፍቅር ነው የቸነከሩት፣ ዓላማው ፍቅር ነው የኢትዮጵያን ምድር የማረካት የማረካት አስተማሪዋ የሆን ክላት

ፊት ደቅነ ቢልበ የመከራ ወጀብ አይሎ ዙሪያዬን ቢከበኝ መውጫ ገዳዳውን አጥቼ ስባዝን ስቸገር እጄን

አቡነ ሐራ ድንግል አንድ ቀን ነምር እያባረረ ሚዳቆን እያባረረ እያባረረ ሲል ሩታ ከአቡነ ሐራ ድንግል የሙጥኝ አለች። እንዳትነካ አሉት፣ ሳይነካ አስቀሩ። አባቶቻችን እንኳን ለሰው ለሚዳቋ መጠጊያ ናቸው፣ ለእንስሳት ያዝናሉ። አባታችን አቡነ ሐራ ድንግል ከረራያቸው የተነሳ ምን አድርገዋል መሰላችሁ? አህያቸውን ገንዘው ቀብረውታል አህያቸውን የማነ ብርሃን የሚባል አህያ ነበራቸው። በጣም ደግ አህያ ነው። ሰው እኮ ደግ ሲሆን አህያ ሁሉ ደግ ይሆንለታል። የማነ ብርሃን ለቤተ ክርስቲያን የሚያስፈልገውን አስራት በኩራት ራሱ ነበር እየዞረ የሚሰበስብ አም ምእመናን ደጃፍ ሄዶ ይቆማል። እስከሚጭኑት ዝም ይላል። የተጫነውን ይዞ ወደ አቡነ አራ ድንግል ይመጣል እና ሲሞት አልቅ ሰው ገንዘው ነው የቀበሩት። አይ ኢትዮጵያ አህያ በስርዓት የሚቀበርባት ሀገር ሰው እጅግ በጣም እኮ ነው የምናሳዝነው። ወርደን የት እንደደረስን በእውነቱ ማለት ሀዘን እንዴት እንደጠፋን። የሰው ሬሳ የሚጎተትባት ሀገር ሆነች። ሰው ሰው ተቆራርጦ የሚጣልበት ሀገር። አሁን በዚህ በቅርብ ጎንደር ራሱ ተገኝቶ የለም እንደዚህ ሰው በሙሉ ተቆራርጦ እዚህ ተገኝቷል። ሰው ነው የነገረኝ፣ እኔ በርግጥ አላየው። እጅጉን ተቆራርጦ የተገኛለን፣ በአቅማዳ ተጠቅሎ ይገኛለን። ለእኛ እንዲያው ምንምረት አለን በእውነቱ እግዚአብሔር መተዛዘኑን ይስጠን። ወደ ቅዱሳን ተጠግተን እንድናርፍ እግዚአብሔር ይርዳን። ስለዚህ ወደ ቅዱሳን ተጠጉ፣ እማያዋጣችሁን ጥጋ አትከተሉ። እኔ እኔ እውነቴን ነው የምነግራችሁ። እኔ በዚህ ዘመን ያላችሁ ሰዎች አሁን ብድግ አሉና አንድ ማይታው ያሉ አሁን ብድግ ብለው ምንድን ነው ያሉ አቡነ ሀራ ድንግል አንድ ወረዳን ያጠመቁ እኔ ዓለምን እያጠመቅኩ ያለው ነኝና አቡነ ሀራ ድንግል እበልጣለሁ ብለው ጉች አሉ። እንግዲህ ችግር የሚመጣው እዚህ ላይ እኮ ነው። ከቅዱስ ጋር ጋር እየተጣላን ነው። እማይገባንን እየተከተል የሚገቡንን እየተሆናቸው ነው

ገድለ ተክለሃይማኖትን እንዴት ቤታችሁ አድጋችሁ በቀን በቀን አንዳንድ ምዕራፍ ከጸላያችሁ፣ አቡነ ተክለሃይማኖት ምን ይነሷችኋል? እንጀራ ብትሏቸው እንጀራ ምን ብሏቸዋል? ጌታ ስምህ ከተጠራበት ጦማዳር የለም ብሏቸዋል። ስምህ ከተጠራበት እዩት፣ እስቲ ገምግሙት። አሁን ዲዮን የዚህ አካባቢ ሰው አሁን ንግዱ ተራቆሉ ምን ብሎ ነው በልቶ የሚያደርግ? ተክለሃይማኖት እኮ ነው የሚያበሉት። አይገባን ይሆናል እንጂ ከዚህ ግቢው ሁሉ ያለ ሰው ሁሉ እኮ ጠግቦ የሚያደርግ በተክለሃይማኖት ነው። ስለዚህ ገድላቸውን አንብቡ፣ ለምኗቸው። ቅዱስ ያሬድ እንደተገለጸለት አንጽሆ ስግሃ ቅዱሶች ያ ሀደረላይ ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይህ የተሰወረባቸው ብዙ አባቶች አሉ።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 እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል። ደካማይ ስለሆነ እነሱ ግን ግዙፍ ስጋ የሚዋሃዱ ሰው መሆናቸውን ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰእማ ይላል። ከናቷ እማይ ተባለችም ደግሞ ሔዋን ናት ሀና አይደለችም። ከሔዋን ከናቷ ወይም ከአባቷ ካዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽይት ዘር የምትባለውም ለዚህ ነው። ስለዚህ ንጽሕና ቅድስና ሀብቷ ነው ሰማያዊ በቅዳሴውም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 መሰጠት ሀብቷ ነው። መማር ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ አለመ ወአለምኒ ሰማይ ባለቀኔው ሲፎክር እኛ መፎከር አለብን። ወኮነ ሰማይ አለመ ወአለምኒ ሰማይ በዕለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽራሪያም ጎል ሆነ፣ ጎልም ጽራሪያምን ሆነ። እስመ እግዚአብሔር ኮነ ሰባ በታይቱ በምላት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ውስታርያም ተዋርዶ ተሰዶ አንጠሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባሕርየ ቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ መጽናርያም ታየ። አስተሬዎ በሰማይ የኮነ ይላሉ መዘምራኑ። አትሉም እንዴ? አስተሬዎ በሰማይ የኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋህዶ ተቃል አንድ አካል አንድ ባህሪ ሆኖ የአምላክነት ክብር ስላገኘ መፅራርያም በመንበረ ብርሃን ተገለጠ። ወስብሃትን ይዘ ውሳሪያም ኮነ ዲበ ምድር በኤረር በራማ በኢዮር በሰማይ ውድድ በመንበረ መንግስት በግሩም መላእክት አንደበት ሲመሰገን የነበረው ረጅቅ ምስጋና እነሆ በዕለተ ልደት በጎል ኖሎትና መላእክት አንድ ሆነው ሲዘምሩ አሉ፣ ሰማያት ለእግዚአብሔር፣ በሰማያት ወሰላም በምድር ስምረቱ ለሰብ አምላክ ለሆነ ስጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው። ጨርሻለሁ። ስልጣኑ የማይሻር ወንበሩ የማይፈነገል ድል ከነሳ በኋላ ድል የማይነሳ ስልጣኑ የባህር እየሆነ ሞትን ድል ነስቶ በህይወት ያኖረን መከራ ተቀብሎ የሾህ አክሊል ደፍቶ የክብር ዘውድ ደፋ ለእኛ ለልጆቹ የህይወትን ትንሣኤ በሞቱ የሰጠ መድኃኔ ዓለም ክርስቶስ ነው። በልቤ ላይ ተነበበ። ልጅሽ አሁን ስሜ ተጠርቷል በልጅሽ ከታች በምድር እስከ ሰማይ ድረስ ድርሻዬ ነው ስምሽን ማወደስ፣ ድርሻዬ ነው ስምሽን ማወደስ። አውሬ ጎረቤት ካላችሁ መርቆሬዎስ ልብ ስጠው በሉ ይመልስላችኋል። አውሬ ሚስት ብትኖራችሁ እውነቴ ነው ጸልዩላት፣ ሰው አርጋት በሉ። አውሬ ባል ያላችሁ፣ አውሬ ልጅ ያላችሁ፣ አውሬ ዘመድ ያላችሁ አውሬ የቢሮ አለቃ ያላችሁ ካላችሁ ልብ ስጠው በሉ አውሬ ይመልሳል መርቆሬዎስ ማምላክን እንደ አውሬ ሰይፍ ይዞ እየሮጠ የመጣው መርቆሬዎስ መርቆሬዎስ መርቆሬዎስ ብትሉት አውሬነቱ ይለቀዋል አሁን እዚህ ውስጥ ያላችሁት ሁሉ አውሬነታችሁን ያስለቅቅላችሁ የኔንም ያስለቅቅልኝ እንዳለ ይኖራል እሱ ሳይጠፋም ሞልቶ ይሆናል በዚህ ቅዱስ መርቆሬዎስ ሰው ያድርገን ቅዱስ ጊዮርጊስ ቤዛ ይባላል እስኪ ቤዛ በሉ ቅዱስ ጊዮርጊስ ቤዛ ይባላል እመቤታችን ቤዛዊ ታለም ትባላለች አይደል መድኃን ያለም ቤዛ ኩሉ ይባላል። የመድኃኒ ያለም የባህሪ ነው። የእመቤታችን የነቅዱስ ጊዮርጊስ ቤዛነት የጸጋ ነው። እንዲህ ይላል፣ ምን ይመስላቸዋል? ቤዛነቱን ሲገልጽ ሰላም ለሕሊናከ ዘመከረ በልባዌ በሞቱ ወበተንስወቱ ተሳትፎ መራዊ አቃቤ ስራይ ጊዮርጊስ መፈውሰ ደውየ ለወለት ከመቤዘው ቃል ይልልሃል ቤዛ ለወለት ከመቤዛውካ ማፈ ድራጎን አሮ አይው ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል ሰሞኑን እንዴ መድገም ነው እንጂ መልኩን መድገም ጸሎት መጸልይ አይው ለወለት ከመቤዛውካ ማፈ ድራጎን አቢ ድራጎን ከተባለው ዘንዶ ያችን ቢሩታዊትን አዳ እንዳዳንካት ቤዛ የተባለ ቅዱስ ጊዮርጊስ ዘውካ

ለሁለት ከመቤዘው ቃ ማብደራቡን አሉ ካውሬው ከደራጎን ያችን ብርታዊትን ቤዘው ቃ እንደ ተቤያት ቤዛ እንደሆን ካ እንዳዳንካት ተረፈ ይወቴ ቤዙ እምኩሉ ምንሳዊ የኔንም ያለውን ሰውነቴን ከጥፋት ሁሉ ቤዛ ሁነው አድ ነው ይባላል እና ቤዛነታቸው የጸጋ ቤዛ ነው እንጂ ድንግል ማርያም ቤዛዊት ዓለም ትባላለች። አትደናገቱ። እሺ። መጽሐፍ ነው የሚናገር ይሄ። ዛሬ ነው አሁን የጠቀስኩት ቅዱስ ጊዮርጊስ ስላገኘውለት ነው። እራሱ ከመልኩ ስላገኘውለት ነው፣ ዝም ብዬ አይደለም። ለቤዛ አለሙ የመጣችንማ መቼም ኢየሱስ ማለው እንጂ ምንድነው ቤዛ? ልቃህ ወርቅ ምንድነው ቤዛ? አለ መልኩ ላይ አለ። ደግሞ ሁለተኛማ የጊዮርጊስ ቤዛነቱ ብዙ አለ። ቤዛ አጣው ይኩን ሳማ ከፍድ ፉድ የሚል ሁሉ አለ የቅዱስ ጊዮርጊስ ቤዛ አጣው የ ኃጢአቴ ቤዛ ይሁንልኝ ኃጢአቴ ይደምሰስ እንኳን ይገርባቸዋል እንኳን ለበጎው ለክፉ እግዚአብሔር ራሱ ቤዛነታቸው ሲገልጽ ምን አለመሰላችሁ በዚህ በትንቢተ ኢሳያስ ላይ ረሳይ ኩለ ከተውላቅጣ ከግምጸ ወሲዮናሀ ወኢትዮጵያ ኢትዮጵያ ቤዛከ ይላል ቤዛከ እንኳን ለበጎ ያኮ ለክፉ ነው ለክፉ ፈርዖንን ስላጠፋ ለእስራኤልም ላለው ለአንተ ፈሮንን ሲሆንን አግን ቤዛ አድርጌላለሁ ለውጥ አድርጌላለሁ። ለክም እኮ ነው ራሱ ነው እኮ እግዚአብሔር እየተናገረ ረሰይኩ ለከ ተውላጠከ ግብፀ ወይ ሲኦና ወይ ኢትዮጵያ ቤዛከ ቤዛከ ቤዛከ። ይሄ መጽሐፍ ቅዱስ በትንቢተ ኢሳይያስ እየተጻፈ ነው። ራሱ እግዚአብሔር ቤዛ ብሏቸዋል። ሙሴ ቤዛ ነው። ኤርትራ ቤዛ ናት። እነዚያን ያድና እነዚያን ያስጠመች እሳተ ባቢሎን ቤዛ ናት። ለማን? ለሰለስቱ ደቂቅ አልበላቻቸው። የሙሴ በትር ቤዛ ናት። ምንድነው? አለ ያለ ያለ ደግሞ እስመላለሙ ላይ ቅዱስ ያሬድ፣ ወኮነቶሙ በትር ቤዛ ሆሙ፣ ወኮነቶሙ በትር ቤዛ ሆሙ። ያቺ በትር የሙሴ በትር ለእስራኤል ቤዛናት ይላቸዋል። ለምን? የከፈለች እሷ ስለሆነች፣ ያሻገረች እሷ ስለሆነች። ወኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ እንግዲያችን ብትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? ከሙሴ በትርና ከመቤታችን ማን ይበልጣል? እስቲ ማን ይበልጣል? መቤታችን አይደለኝ? የሙሴ በትር እኮ ለመቤታችን ምሳሌ ዋናት። አዲያ ምሳሌ ኮነቶም ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት አለም አትባልም? ይህ ስተት ነው። ቤዛዊት ናት። ቤዛዊት አለም በሉ። ሲ እግዚትነ ማርያም ቤዛዊ ተኩሉ አለም እግዝትነ ማርያም ቤዛዊ ተኩሎ አለም እግዝትነ ማርያም ወላዲት አምላክ ቅድስት ድንግል ማርያም ቤዛዊ ተኩሉ አለም። ይሄ ነው እንጂ እከመዘው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም። እንዴት ይባላል ግን የጸጋ ነው። የባህር ብላችሁ እንዳትይዙ፣ የጸጋ ነው። አንዳንድ ጊዜ ከኛ የከናቅናቸው ሰዎች እውነት ይገኛል ሶስና ስትገደል ታውቃለ? ልትገደል ተብሎ ሲፈረድ አንድ ወጣት ልጅ አይደል፣ እኔ ከዚህ ሴት ከደሟ ንጹህ ነኝ፣ ከረበናቱ ሁሉ ይልቅ ዝም ብሎ ከወጣቶች ጋር ያለ አንድ ልጅ፣ እስከዚያ ተሰምቶ የማያውቅ ልጅ። ማን ነው? ዳንኤል ነው። እዚዋን ያኮ ነው ልልነው የተገለጠ እስከዚያ ድረስ የለም። ሁሉ ሰው፣ በሀገር ያለው ህዝብ ሁሉ ሶስና ትገደል፣ ትገደል፣ ትገደል፣ ትገደል ብሎ ወስኗል። ያ ሰው ምናምን፣ እኔ ከደሟ ንጹህ ነኝ ምንድን ነው ያሉት? እስኪ በል እንስማ። እስመ እግዚአብሔር አላቀከ በማይከሊም እግዚአብሔር ከኛ በላይ አርጓል። እስቲ ተናገር አሉት ቆይኔ ልፈትናቸው እነዚያን ሰዎች። ፍት ገለጠ ማለት እውነት ከማን እንዳለች፣ ከትልቅ ሰው ይሁን ከትንሽ ሰው፣ ከለበሰ ይሁን ከተራቆተ፣ ከተሾመ ይሁን ከተሻረ፣ እውነት ከሁሉም ሰው ትመጣለች። ጆሮን ለማንም መክፈት፣ አይንን ለሁሉም ሰው፣ ለአንዱ ከፍ ለአንዱ ዝቅ አለማድረግ፣ ራስን ከሰው ጋር አለማነጻጸር ለገሌ እንዲህ ተደርጎ ለእኔ ሳይደረግልኝ አለ ማለት አዎ ለገሌ ይገባው እኔ አይገባኝ ማለት ነቀፋን በምስጋና መቀበል ትልቅ ቦታ ሳይሰጠኝ አለ ማለት ትትና እስቲ ለክርስቶስ የቀረበ ወንበር አምጡ አለ ነገሩ እንጂ አለ ወይ እስቲ ክርስቶስ የተወለደበትን የወርቅ አዳራሽ አምጡት አለ በሉ ነገር እንጂ ይል እኛ እኮ አልባቅማችን እኮ ስሞት በዚህ ገንዙኝ እንላለን እሱ ላሟሟቱ እንኳን ክብር ሰጥተውታል አልሰጡትም እኮ በዝቅተኛ ኑሮም ልንኖር እንችላለን መከራን በምስጋና መቀበል ውሃ ለምኑ ሀሞት ነው የተሰጠው አይደል እንዴ አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን ክርስቶስ ውሃ ለመን የሰጡት ምንድን ነው ሀሞት ነው ከዚህ ዓለም ውሃ ስትለምኑ ሀሞት ሊቀርብላችሁ ይችላል ያለም እንደዚህ የሰጠነውን አይሰጠንም፣ የጠየቅነውን አያመጣል